ሰላም ጤና ስጥልን። እንደምሰነበታችሁ እንደምንቆያችሁ፣ እንኳን ወደ ትሆንሸው በሰላም መጣችሁ። ሰብስክራይብ ላይክ አድርጋችሁ ጀምሩ። እንዲሁም ሰብስክራይብ እና ላይክ አድርጋችሁ የምታበረታቱኝ ቤተሰቦቼ ከልቤ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጋችሁ ጀምሩ። ዛሬ ደግሞ በካልህያ ስራ ነው የመጣሁት እንደዚህ የሚያምረው ካልህያ ካለው እንቁላል እንዴት አድርገ ነው ቤታችን የምናዘጋጀው? በቀላሉ መንገድ አብረን እንሰራለን፣ እስከ መጨረሻው ተከታተሉኝ። በጣም ነው የሚያምረው። ዛሬ ደግሞ ሰራውት በቸኮሌት ነው። እዩት እንዴት እንደሚያምር ሳን እናዘጋጃለን። ከዛ አንድ ብርጭቆ ውሃ እንጠቀማለን ስኳር እርሾ ወይንም ካሜራ አልብነሄዱ የወተት ዱቄት ማለት ነው። ወተትም መጠቀም ትችላላችሁ። ዛሬ ያቦካሁት ካለ እንቁላል ነው። ከዛ ዘይት ጨምርበታለሁ። ዘይት በዛ አርጎት ስናቦካ እንዲያምርልን። ከዛ በዚህ መልኩ ካዋይዶት በኋላ ዱቄት ጨምራለሁ። ዛሬ በይጀነው ማቦካ ከዛ ትንሽ ጨው እጠቀማለሁ። በጀማ አቮካዶ ያው ጓንት ተጠቅሚያለሁ ብርዱም የገባ ነው። እንግዲህ ተጠንቀቁ አዲስ የሆናችሁ እህቶች፣ የዛገው ብርድ አንድ ጊዜ ከሰውነታችን ከገባ በኋላ በጣም ነው የሚያስቸግረው። ከአሁኑ ጀምራችሁ ጥንቃቄ አድርጉ። በጣም ነው የሚባርደው። በዛ ላይ ደግሞ አየሩ የሆነ ችግር አለበት። በዚህ መልኩ አቮካዶ ጨርሻለሁ። ከዛ ትንሽ በዛ የተነካካ ነው እሸፍነዋለሁ። አሁን ያቦካውት የው ከጄ ላይ ብድግ ብድጋለ ማለት ነው። እና የዚህ ሀገር ብርድ በጣም አስቸጋሪ ነው፣ ጥንቃቄ ያስፈልጋል። እህቶቼ ተጠንቀቁ። ጠዋትም ደግሞ ስትወጡ ቀጥታ በሩን ከፍታችሁ አትወጡ ማለት ነው። በዚህ መልኩ ሸፍኜ ጨርሼ መጣው። አሁን ደግሞ በወስክ ቪዥው አለው። አሁን ፓትራን ዘጋጅቻለሁ። ከፓትራ ላይ የቀባወት የገበታ ቅቤ ወይንም ዝብዳ ነው። በዚህ መልኩ ዲዛይን እናወጣለን። የተጠቀምኩት ቸኮሌት ነው እኔ ከመሀል የተጠቀምኩት። እናንተ ባላችሁ ግብአት ተጠቀሙት። በዚህ መልኩ እናስተካክላለን። እና እህቶቼ ያው ማለት የፈለኩት የዚህ ሀገር ብርድ በጣም አስቸጋሪ ነው፣ እስከምትለምዱ ድረስ አየሩ ቫይረስ አለው፣ በጣም ይቀያየራል እና ጥንቃቄ ያስፈልጋል ማለት ነው። እና ሁላችሁም አዲስ እህቶች የተጠንቀቁ፣ ካሁኑ ጀምሮ ብርድ መግባት ጀምሯል ማለት ነው። በዚህ መልኩ ብርድ ያለው አሁን ደግሞ የሎስ ወይንም የኑትላ ጠቀማለሁ። በዚህ መልኩ ጨርሻለሁ። ከዛ ትንሽ ሸፍነዋለሁ። ትንሽ ሸፍኘው አቆየውና ፍሮን አስገባለሁ ምንም ነገር ከላይ ሳልቀባው ማለት ነው። ካወጣው በኋላ ነው ከላይ የምቀባው ማለት ነው። ሸፈናችሁ በኋላ ነው ፍሮን ማስገባት ያለባችሁ፣ ኦቨን ማለት ነው። ዝም ብላችሁ ቀጥታ የምታስገቡ ከሆነ አይነሳላችሁም፣ አያምር ማለት ነው። እንደዚሁ አስገብቼ ጨረስኩኝ። አሁን ለምሳሌ እኔ አያችሁት። አሁን ከላይ ደግሞ የጠቀምኩት እንትን ነው፣ ዘይ ዘይቶ ነው ከላይ የቀባሁት ያለው ማለት ነው። ብዛ ዘይዘይቱን ተጠቀምና ስኳር በውሃ አፈላለው ከዛ ከላይ ደፋለው ማለት ነው። ለተወሰነ ሽፍን ማድረገው እንዲያምርልኝ ለስላሳ እንዲሆን ነው። ገባቸው በዚህ መልኩ ተጠቀሙት። እኔ ስኳር አንድ ብርጭቆ ውሃ አንድ ብርጭቆ አድርጌ ነው ያፈላሁት፣ ከዛ ፍልቼ ያስቀመጥኩት እና ደግሞ እናንተ ማር መጠቀም ትችላላችሁ። በዚህ መልኩ ሁላችሁም በየቤታችሁ ሞክሮት ከላይ ማርም ይሁን ደስ ያላችሁ መጠቀም ትችላላችሁ። ስኳር የምትፈልጉ ከሆነ አንድ ብርጭቆ ውሃ አንድ ብርጭቆ ስኳር ታረጉና በደንብ አርጋችሁ ታፈላላችሁ ማለት ነው። ከዛ ከተወሰን ደቂቃ በኋላ ትንሽ ታቀዘቀዙ እና ከላይ ትጨምሩበታላችሁ። በዛ ካለምንም ነገር ከቡና ጋር መጠቀም ትችላላችሁ። በጣም ነው የሚያምረው። ሁላችሁ ሞክሩት በየቤታችሁ። ያው ጓንት ለብሻለሁ ለዚያ ነው በነፃነት የምሰራው ማለት ነው።